ለሐኪም ለማግኘት ሂደህ በሚሰደድ ጊዜ የከቢክ ቆጠራ ሲያዘዝ እንደምታገኝ በሪፖርት ውስጥ የወቢክ የተባለ ነገር ታያለ። ወቢክ የነጭ ደም ህዋስ ቆጠራ አብሊቪየሽን ነው። እነሆ ነጭ ደም ህዋሶች የአካልህ መከላከያ ሥርዓት ናቸው። በተወሰነ ጊዜ በተወሰነ ዓይነት ነጭ ደም ህዋሶች ወደ እነዚህ በሽታዎች ሄደው ይዋጋሉ። ጉዳት ቢኖርህ ነጭ ደም ህዋሶች ወይም ወቢክ እነዚህን ጉዳቶች ይዋጋሉ። ስለዚህ ነጭ ደም ህዋሶች የእንቅስቃሴ ምልክት ናቸው፤ ይህም በሽታ ወይም ጉዳት ምክንያት ሊሆን ይችላል። የወቢክ ቆጠራ ከፍ ብሎ ተገኝቶ ትኩሳት ካለ በቀጥታ አንድ በሽታ እንደተሸከምህ ማለት ይችላል። ለምሳሌ ቀላሌ ቫይረስ በሽታ ካለ የወቢክ ቆጠራ ሊወጣ ወይም ሊለዋወጥ ይችላል ነገር ግን ከባድ የባክቴሪያ በሽታ ካለህ ምሳሌ እጅግ ከባድ የአፕንዲስ በሽታ ከሆነ የወቢክ ቆጠራ በአጠቃላይ ከፍ ብሎ ይኖራል። ስለዝ የኦቢክ ቆጠራ በመሰረት በአካል ውስጥ አንድ በሽታ እንዳለ ማለት ነው፤ የትኛው በሽታ እንደሆነ አይነግልም፣ ነገር ግን በእኛ የምናየው ደረጃ ላይ አንድ እምነት ማድረግ እንችላለን። ከፍተኛ ደረጃ የባክቴሪያ እና ዝቅተኛ ደረጃ የቫይረስ በሽታ እንደሆነ ይገልጻል። አንዳንድ ጊዜ እጅግ ከፍተኛ የመብክ ቆጠራ የደም ካንሰር እንደሚኖር ይገልጻል። ያልተገለጸ ከፍተኛ የመብክ ቆጠራ ማለት 20፣ 30፣ 40 የደም ካንሰር እንደሚኖር ይገልጻል። የተለመደ የወቢክ ቆጠራ በእርግጥ በ4000 እና 10000 መካከል የሚገኝ ነውና እጅግ የሚለዋወጥ ነውና፣ በሁለት ቀጣይ ወይም በሶስት ቀጣይ ቀናት የወቢክ የደም ምርመራ ካደረገ፣ በሁለት ቀናት ውስጥ እንኳን ከ1000 እስከ 1500 ድረስ ልዩነት ማየት ትችላለህ። በፍጥነት ብትሮጥ እና የመቢክ ቆጠራ ብታደርግ፣ ከፍተኛ የወቢክ ቆጠራ ማየት ትችላለህ። ስለዚህ፣ በሁለት ቀጣይ ቀናት የደም ቆጠራዎቹ ወይም የወቢክ ቆጠራዎች የተለያዩ ውጤቶችን ካሳዩ እንኳን እሱ በተለመደ ክልል ውስጥ ከሆነ አትደንግጡ።